እንኳን ደስ አላችሁ ቤተሰብ፣ ጆን ዳንኤል ተፈቷል። እንግዲህ ሁላችሁም ደስ እንደሚላችሁ ተስፋ አደርጋለሁ። እኔ በጣም ነው ደስ ያለኝ ዜናውን ስሰማ ማለት ነው። እናንተም በጣም ደስ እንዳላችሁ ተስፋ አደርጋለሁ። እስኪ ሁላችሁም ደስታችሁ ሰብስክራይብ በማድረግ ግለጹልኝ። እስኪ ዛሬ ቤተሰቦች፣ እስኪ ከዚህ ቪዲዮ በኋላ የሚመጡት ሰብስክራይብ ቁጥሮችን ሊያቸው። ቤተሰቦች እንግዲህ ዛሬውን ቪዲዮ እንደምትወዱት ተስፋ አደርጋለሁ። የተሰማችሁን የውስጣችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ በማድረግ ቪዲዮን ጀምሩት ወደ

ስማ የታላ ይላሉ። ህግ ፕሮሰስ እኮ አለው። ከፍርድ ቤት ወረቀት ወጥቶ ምናምን ነው። ቀጥታ እኮ ወደ ቤት አይደል። ምን ግን ዋናው ምንድነው? ፕራይዙ ምንድነው? ተፈቷል ነው የታላውን አጠገባጅ ወዲያው ቁጥጥ አይደለም የሚለው አዎ ስማ ሎ ሞር እንትን ዘኪንግዝ ባክ ይላሉ። አረረፉ እያልኳቸው የምር ቤተሰቦች፣ ዛሬ እኔ ምንም አላወራም፣ አብሬያችሁ ነው ዝም ብዬ ቪዲዮቹን ኔክስት ኔክስት እያልኩ ምክንያቱም፣ ምንም በቃ ይሄ ምንም የሚያስወራን ጉዳይ የለም። በጣም ነው ደስ ያለኝ፣ ሁላችሁም ደስ እንደሚላችሁ ተስፋ አደርጋለሁ። ግን የተጀመረ አንድ የማይሆን ነገር አለ። ምንድን ነው እሱ? አዶናይ እንደዚህ ሊሆን ነው የአዶናይ ታይም አልቋል ምናምን ምናም፣ በጣም እየተወራ ያለ ጉዳይ ነው እንግዲህ። ይሄኛው ጉዳይ በጣም የሚደብረው የሚደብሮ ፓርቱ ይሄ ነው እንግዲህ። አንድ የሆነ ነገር ሊሆን ሲል ደግሞ የሚያስጠላው የሆነ ነገር ይፈጠራል። ለምን እንደሆነ አላውቅም። ብቻ ቤተሰቦች፣ እንደዚህ አይነት መልዕክት የምትሰሩ ሰዎች ደግሞ ብትጠነቀቁ አሪፍ ነው። ምክንያቱም በቃ የሚያስጠላው ነገር ቲክቶክ ላይ ምንድነው፣ የሆነች ነገር ከተወራ በቃ ይባዛል። በቃ ይሄም ዝም ብሎ ያወራል። በቃ ዝም ብሎ ይጻጻፈልና መጥፎ ነው። እነ ጆን ዳንኤልን አስመልክቶ አዲስ መረጃ ተሰምቷል። እነ ጆን ዳንኤል እንዲፈቱና ወደ ቤታቸው እንዲሄዱ ውሳኔ ተሰጥቷል። በዚህም ታዲያ በዛሬው ዕለት ከጆን ዳንኤል ውጭ ያሉት ሁሉም ወደ ቤታቸው ለመሄድ የወረቀት ሂደቶችን እየጨረሱ እንዳሉ የሰማ ጆን ዳንኤል ደግሞ ከ15 ቀን በኋላ ይለቀቃል ተብሏል። ነገር ግን በመዓለም ሊለቀቅ የሚችልበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሁላችሁም ጆን ዳንኤልንም ጨምሮ ሁላችሁም የነ ጆን ዳንኤል ደጋፊዎች ተከታዮች፣ እንዲሁም ደግሞ ቤተሰቦ እንኳን ደስ ያላችሁ ማለት ፈልጋለሁ። እውነት ግን ቤተሰቦች አስባችሁታል? አሁን ጆን ዳንኤል ተፈቱ። እንግዲህ ቪዲዮ ፖስት ሲያደርግ እኔ እንጂ አግድ እኔ ሊፈጠረው የችለው ልድ እየገመጥኩት ነው እየገመጥኩት ነው። እናንተም ገመታችኋል። እስኪ የምገምቱትን ኮመንት ላይ ያስቀምጡልኝ። ጋይስ ይኸውላችሁ ተፈቷል ስላችሁ ሁነ ቀጥታ እንደዚህ ውጥት ከፍርድ ቤት ውጥት እኮ አይልም። ፕሮሰስ አለው እንዴ! ያረ ጋይስ ተው፣ ህግ እንወቅ። ኤኒዌይስ የአራዳ ልጆች እንኳን ደስ አላችሁ፣ እንኳን ደስ አለን። ሁላችንም ደስ ብሎናል። ዘዋን ኤንድ ኦንሊ ዘዋን ኤንድ ኦንሊ አንድ። ይሄንን ለአንዴና ለመጨረሻ ጊዜ ነው የምነግዳችሁ። ዘዋን ኤንድ ኦንሊ ጆን ዳንኤል ካሚንግሱን ሶሻል ሚዲያ ኢስ ሄር። እነጆ ሲ ራሱ እየረበሹ ነው በዚህ ሰዓት እየረበሻችሁ ነው። ለምን ካላችሁ፣ ለምንድን ነው እንደዚህ አይነት ነገር የምናስተላልፈው መልእክት ቤተሰቦች እንጃ። ጫዋጅ ጎበዝ ልጅ ሆኖ ከበፊቱ የበለጠ ጆ ሌላ ታሪክ ይሰራል። ማንም አይሰራም፣ ጆ ነው ሌላ ታሪክ የሚሰራው። ጆ ጆ ጆ ጆ ጆ ኔክስት ቲክቶክ ያ አስራ አምስቱን ግራሚክ የሚሸለመው ጆ ነው፣ ጆን ነው ልጃችን የሚሸለመው። ያ አፈ ቁጭ ብለህ ትጠብቃለህ፣ እንግዲህ ቁጭ ብለህ ታያለህ። ያ ጆ ነው የሚበላው፣ ጠቅልልልልል የሚያደርገው ግራሚኩን ምናምኑን። ምክንያቱን ታሪክ ነው የሰራው ልጅ ታሪካሉ ገና ብዙ እናያለን፣ ብዙ እናያለን አይስር ብዙ ነው የምናየው። ጆዬ የኔ ጌታ የኔ ምስኪን የኔ ዋ አሚጣ እስር ቤት ሆኖ እንግዲህ ደግሞ የሚጽፋቸውን ዘፈን ታለንት ይለሃል። ይሄ ነው ዘፈኑን ያመጣዋል በተግባር ለወገኑ ይተርፋል። ለወገኑ ፉንፉን አይደለም፣ ፉንፉን አይደለም። ያ ምን ብሎ ጆ ሲመጣ ምን ብሎ ነው የሚመጣው?

ትውልድ ይዳን ብሎ ነው የሚመጣ። ትውልድ ይዳን ብሎ ነው የሚመጣ። የምን አባቱ ዘግት ነው። ትውልድ አዲስ ምዕራፍ ይከፈታል። ትውልድ ይዳን አሳየው አይልም። አሳየው ላላየው አይልም። ምንድነው? አሳየው ላላየው አይልም። ይሁን በቃ፣ ጂኒስ የሆነ ነገር ይዞ ነው የሚመጣ። ያ ማቸው እንደሆነ ነገር ይዞ ነው የሚመጣ። ምክንያቱም እዛ ውስጥ ብዙ ነው የምትማሩት። ብዙ ያ አንዴ ምን አሉ መሰላችሁ አወቅሽ አወቅሽ ሲሏት እንትኗን አጠፍሽ ምናምን የፈለገ ይሁን እግዚአብሔር ነው ምላችሁ አዶናይን ከጆን ዳንኤል ጋር እንትን ምናምን ማነካካት አያስፈልገውም ቤተሰብ በቃ ጆን ዳንኤልም ኮንተንት ክሬተር ነው አዶናይም ኮንተንት ክሬተር ነው እዚጋ ሰግጥ ሊል ነው ምናምን እውነቷ ምንም እንትን የሚያስብለ ነገር የለም። እንደውም እኔ እንደኔ እንደኔ ሰግጥ ጽድት ያለ እንደውም ዘፈን ይወጣዋል። እንዴ አዶናይ ኮንሰርት ቢያዘጋጅ በሰግጥ ብቻ ህዝቡ ብጥብጥ ያደርገው፣ በዛ በአንድ ዘፈን ብቻ ማለት ነው። የአዶናይ እኮ አንዱ ዘፈን አልበም ነው። ቤተሰብ ምኖ ምን ሆናችሁ? እንዴት ነው እንትን እያላችሁ ያላችሁ? አሽቃበት ካላችሁ ማው አሽቃበት። የምሬ ነው፣ እንደዚህ የሚያወሩ ሰዎችን አትስሙ ማለት አዶናይ። ምንድነው እንዴ? ፒፕል ዩጣ በቃ ወጣቶች ስሩ ምናም። እንዴ ይሄን ያህል ሌላ ነገር። ጆን ዳንኤል እዛ በነበረበት ታይም አዶናይ የሆነ ነገር ነገር አድርጎ ምናምን ምናምን ፈትፍቱ ያመጣው ነገር አደረጋችሁት እኮ አወራራችሁ። የምር ማርያም ያናዳል። አንዳንዶቹ ቪዲዮዎች የሚለቋቸው ቪዲዮዎች ረደባሪ ናቸው በጣም ቤተሰብ። የላኩልሽን ይኸው ቲክቶክ ላይ ግቢ አሁን ይ ወይኔ

እንደውም ዘርግፊው ካልሽኝ እመቤቴን ያየሁት እሱን ነው። እንደዚህ ስጦታ በመስጠት መንከባከብ ምናምን ያየሁት እሱን ነው እ ዘርግፊው ካልሽኝ ማን ምን ያመጣል እንዴ! ያየሁትን ነው የምመሰክረው። በሌላ አላልኩኝም። ስለ ፍቅር ስለምን ሳይሆን አሁን ለምሳሌ እንትና ሲጫወት ይጮሃል ምናምን ይሳደባል፣ ያመንጫ ያ ነገር አለ። ይሄ እሱ ላይ ደግሞ አላየውም ያልኩት። ማን ምን ያመጣል ዴ ዘርግፊው ካልሽ ዝርግፍ እንዴ ዝርግፍ ማን ምን ያመጣል ማን ምን ያመጣሉ? ዴዘርግፍ የተሰባይ ግን ከዛ ነገ የአንዱ ደጋፊ ሰደበኛል የአንዱ ደጋፊ ተደበኛል። ያልፋል በቃ። ደግሞ ከለጎዳ ሌላ አጀንዳ ይመጣል። እንዴ ምን ይመጣል? ያየሁትን ነው የተናገርኩትኝ። እንዴ በሌላ ነገር አላልኩኝም። ግን በእንክብካቤ ነው ያልኩትኝ። እንዴ እማቸዋለሁ። እንዴ ይህ እኮ ግልጽ ነው። ቤተሰቦች በፊት ያየነው ጉዳይ ነው አይደለም። ምንም ምንትል የሚያስብል ጉዳይ አልነበረም። ጃኒ ከነ ጆን ዳንኤል ከነ ስቲቭ ጋር ከመሳሰሉት ጋር ስትጫወት እኮ እናውቃለን። እንዴት በቃ ሲያስለቅሷትም ይሁን እኔ መሰዳደቡ እንዳለ ነው። አጉል ጎሪጥ ምናምን ነገር በጣም እንደነበረ ነው። ሁሉም ነገር ያለ ነበር። አሁን ላይ ግን ካያችሁት ካዶናይ በኋላ ጃኒ ልታይ ልታይ ትላለች። እንደ በፊቱ አይመስለኝም። የምሬን ተረጋጋች ነው ምላችሁ። በቃ የሆነ አለች እና የምሬ ነው ላችሁ። የጃኒ ለውጥ ይለያል ልምላችሁ። እግዚአብሔር ይመስገን። እግዚአብሔር መልካም ነው። እግዚአብሔር አዋቂ ነው። በሕይወቴ እኔ እንደዛሬ ተደስቼ አላውቅም። ጌታ ኢየሱስ ምስክሬ ነው። በጣም ነው ደስ ያለኝ። በቃ በጣም ጆዬ ተፈታ፣ እግዚአብሔር ይመስገን። እንኳን ደስ አላችሁ! እንኳን ደስ አላችሁ ሰቦቼ አንድ ነገር አስበናልና የጆን ዳንኤልን ፎሎወር ለምን ከ2.1 ሚሊዮን ፎሎወር ወደ 3 ሚሊየን አስገብተን አንጠብቀውም? በዚህች አስራ ቀን ውስጥ 3 ሚሊዮን እናስገባውና ይሄ የህዝብ ስጦታ ይሁን። ጆን ዳንኤልን የምትወዱ ሰዎች ፎሎ አርጉት። 2.3 ሚሊዮን ነበር ተከታዩ 200ሺ ፎሎወር ቀንሶበት ነው። አሁን ወደ 3 ሚሊዮን እናስገባ አካውንቱም አክቲቭ እንዲሆን እናርገው ማለት ነው። እወዳቸዋለሁ። ሌትስ ጎ። ይሄንን ቻሌንጅ ሁላችን ምንቀላቀል ይመቻቹ። ጆንዳ ገምቼ ገምቼ ልጄ መጣ አልመጣም፣ ሌላ ነገር ነው።

የሚገርም ነው። በዛሬው ዕለት በጣም ስለ ጆን ዳንኤል እየተወራ ይገኛል። ለማታውቁ ጆን ዳንኤል ተፈተዋል። እንግዲህ እንኳን ደስ አላችሁ እያለን ነው እንግዲህ ቤተሰቦች። አንዳንድ ሰዎች አሉ የሌላን ሰው ችግር፣ የሌላን ሰው ውድቀትን እንደ ራሳቸው የሚያዩ። ይኸው በዚች እናት ማየት ትችላላችሁ። ብዙውን ጊዜ ዱዐ ስታደርግለት ነበረ። ዛሬ ተሳክቶላት እንዲህ ስንዘል እያያችሁ ነው እና እኔ እንጃ ቤተሰቦች፣ ደስ ይላል አንዳንድ ነገሮች ስታዩ ደግሞ ቲክታክ መንደር ላይ በጣም ነው ደስ የሚለው። በጣምት ወይኔ እኔ አታምኑኝማ ቴክስታችን ውስጥ ቆይ ገብቼ እኔና የጆ ተክልዬ ናቸው ዛሬ ብዬ ባለፈው ማለት ነው ባለፈው የሚቀርብ ቀን ተክልዬ ናቸው ማርያምን እንዳታስብ እያልኩት ቆይ ጌታን ቴክስቱን ላሳያቸዋለሁ። ጋይስ ወይኔ ደስ ሲ

ምን እንደምል አላውቅም። እግዚአብሔርን በጣም ነው ደስ ያለኝ። የሁላችንንም ጸኖት ፈጣሪ ሰምቶናል። እግዚአብሔር ነው መላችሁ። እግዚአብሔር ይመስገን። እውነት እና እነሱም ነው የዋ እምነታችሁ አምላክ በጣም በጣም አደሞ ከምንም ነገር በላይ ሊደብረን የማይገባው ነገር ፈጣሪ ከሆነ ነገር ሲሰውር ነው። ማርያም ነው ነገር ላይ እንደዚህ ጭንቅን ይደብረን ማርያም ጨክኖባቸው ምናምን አይደለም። በጣም ነው የምንወዳችሁ፣ ወዳችሁ፣ ጸሎታችሁ ሁላችሁም እንደምታዩት ነው እንግዲህ፣ ሁሉም በጣም ደስተኛ ሆኗል። ሁሉም በጣም ደስ ብሏቸዋል። ብቻ እንኳን ደስ አላችሁ በድጋሚ ቤተሰቦች። የተሰማችሁን ሀሳብ፣ አስተያየት ኮመንት ላይ አስቀምጡልኝ። ልጠይቅህ ነው ናሆም ፎንቴ፣ በአንተ ስር ሰዎች ዘመተ አፈምሳል እንዲሰሩ አድርጋል። ላይክ እንደ ጆን ዳንኤል እንደ አዶናይ አድርጋል አላደረክም። ተወሰኑ ጓደኞችህን ይዘህ ወጣ አልወጣህም። ግን ብዙ ጊዜ ላይቭ ላይ ትመጣና ውሸት ትናገራለህ፣ ውሸት ትናገራለህ፣ ታስመስላለህ። ያናደኛል። እኔ ደግሞ እንደዚህ ዓይነት ሰው አልወድም። እንደዛ አትመስለኝም ነበር። ሞሪ ተናደርኩብህ። ደግሞ የቲክቶክ አዋርድ ተሸልሞ ጆዬ ጋር ሂድ አልሄድክም፣ አልሄድክም። ለምን ተዋሻለህ? በቃ ቲክታክ ላይ ዝምብላችሁ ነው የምትዋሹ ማለት ነው። ሊያ ሾው የምትሰራ ይመስላችሁ ሊያ ሾው የማታውቁ ይመስላችሁ ነው ነው እኔ ሴትዮ በጣም ነው የምትገርመኝ። ማለቴ እንጃ አይታዋለች አገር ውስጥ ነች። ሲቀጥለው እእኔ ማቀው ነገር የለም፣ ግን ይህን ያል ድረስ እከታተላ አለው ምናምን አይነት ነገር አይነፋም። ምክንያቱም አላየችው ምን ሲያደረግ እንደዋለ ምናምን እንትና ስትከታተሉ አለ እሷ ናት ቁጭ ብላ ምትዋሸው እንትና እንትና እያለሽ ነገር እንትን። ብቻ ቤተሰብን እንጃ ተከታዮቿ፣ እንግዲህ ፈጣሪው ናችሁ። ያየሁት ጊዜ የመጀመሪያ ቀን ፊቱ ላይ ያነበብኩበት ነገር አለ እና ሚስኪንነቱን አትክዱለትም። ቅሊጦ ሂዶ እኮ ጆን ዳንኤልን ጠየቀው ሱፉ ሽክ አድርጎ። ቅሊጦ ሄዶ ጆን ዳንኤልን ጠየቀው ሱፉ ሽክ አድርጎ። ጋይስ የነጌታ የመጀመሪያው ጠያቂ እኮ ነው፣ ቅሊጦ ሱፉ አድርጎ የሄደ ቤተሰብ ደግሞ ተሻለኝ አይ መከረኝ አይ መከረኝ ትንሽ አርፌ ነበር ጋይስ። እንደው ምን ይሻለኝ አመንሎ ነው፣ ቤተሰብ አትለፍ ይለኛል ጋይስ። ያየሽውን ሁሉ ንገሪያቸው ይለኛል። ውስጥ ያለው መንፈስ ነው ነው መንፈስ ነው። ቤተሰብ እንዳትቀየሙኝ፣ እንደው አሁን ይህንን ባልፈው ምን ችግር አለው? አሁን ስለ ቂሊንጦ ምን አስወረኝ ጋይስ፣ ምን አገባኝ ግን? ውስጥ ያለው መንፈስ እንግዲህ። ቤተሰቦች እኔ ምንም አልልም በእሷ ዙሪያ እና ቤተሰቦች፣ የዛሬው ቪዲዮ ይህንን ይመስላል። በድጋሚ እንኳን ደስ አላችሁ ጆን ዳንኤል ተፈቷል። እና ደግሞ ቤተሰቦች፣ በውጭ ሀገር የምትገኙ ሜምበር መሆን እንዳትረሱ፣ በቻናሉ ላይ በሚገኙ ፕሮፋይል ላይ የጆይን በተኗን በመንካት ሜምበር መሆን ትችላላችሁ። የዛሬው ቪዲዮ ይህንን ይመስላል። በሚቀጥለው በበደ ቪዲዮ እስክንገናኝ ድረስ